መንግስት ጤናማና አምራች ህብረተሰብ ለመፍጠር በሽታን አስቀድሞ ከመከላከል ባለፈ አክሞ ማዳንን በጤና ፖሊሲ ውስጥ በማካተት እየሰራ ይገኛል። በሕክምና ሂደት ግብአት ከሚሆኑ መካከል ደግሞ ኦክስጅን አገልግሎት አንዱ ነው። ኦክስጅን በአጠቃላይ ስናየው በጣም ወሳኝ ከሚባሉ መድኃኒቶች መካከል አንዱ ነው። ይህ ሲባል ምንድን ነው? ክሪቲካል የሆኑ ቦታዎች ላይ ለምሳሌ ጽኑ ሕክምና ክፍል፣ ድንገተኛ ክፍል፣ ማዋለጃ ክፍል የጨቅላ ህጻናት እንክብካቤ ክፍል ሁሉም ቦታ ላይ በጣም በብዛት የምንጠቀመው ከዚህ ቀደም ያጋጠም የነበረውን የኦክስጅን እጥረት ለመፍታት የተለያዩ ሆስፒታሎች ኦክስጅንን እያመረቱ ይገኛሉ ከእነዚህ ሆስፒታሎች አንዱ ቅዱስ ጴጥሮስ ሆስፒታል ተጠቃሽ ነው ሆስፒታሉ አሁን ላይ ኦክስጅን ከሚያመርቱ ሆስፒታሎች አንዱ ሲሆን በዚህም 60 በመቶ የሚሆነውን የኦክስጅን ፍላጎቱን መሸፈን ችሏል ከዚህ በፊትም እንደሚታወቀው በተለይ የመተንፈሻ አካል ችግሮች ላይ በጣም ብዙ ታካሚዎች ስላሉን በዛም የተነሳ የኦክስጂን ፍጆታችን ከፍ ያለ ነው። እንደዛም ሆኖ ግን 60 ፐርሰንቱን ፍላጎታችን ሸፍኖልናል። ለወደፊቱም እንግዲህ መቶ ፐርሰንት ለማድረስ ሌሎች ሙከራዎችን እያደረግን እንገኛለን። ኦክስጅን ለሚያስፈልጋቸው ታካሚዎች ከኦክስጅን ማምረቻ ማሽኑ በቀጥታ በቱቦ ስርዓት ተዘርግቶ ለታካሚው የሚደርስ ሲሆን ይህ መሆኑ ደግሞ ከዚህ በፊት ያጋጠሙ የነበሩትን ችግሮች የሚቀርፍ ነው። ፒኤስኤ ይባላል። ፕሬዠር አድሰርፕሽን የምንለውን የምንለው ሲሆን ምንድነው የሚሰጠን ጥቅም? በውስጡ የሚገኙ የናይትሮጂንን ጋዝ አብዞርብ አድርጎ ኦክሲጅን ናይትሮጅን አየር ላይ ስለሚገኝ እሱን አብዞርብ አድርጎ ፒር የሆነ ኦክሲጅንን በዚህ ሪዘርቭ ያደርጋል። ከዛ በኋላ ወደ ሴንትራል ፓይፕላይን ጋር ተገናኝቶ ወደ እያንዳንዱ ክፍል ይደርሳል ማለት ነው። የራሱ የሆነ ማኒፎልድ ተዘርግቶ ለተለኛ ሆስፒታል ላይ ስለዚህ በቀጥታ በቧንቧ ሲስተም ታካሚዎቻችን ጋር ነው የሚደርሰው እና ድሮ በነበረው ሁኔታ በሊፍት ማጓጓዝ በጋሪ መግፋት የሚባሉ ነገሮች የሉም። በዚህ ሰዓት እና እዚሁ ማምረት መቻላችን ይህንንም አድቫንቴጅ ሰጥቶናል። በፊት ከነበረው አሁን የኦክሲጅን ፕላንቱ እና ሴንትራል ላይኑ ከተዘረጋ በኋላ ብዙ አድቫንቴጆች አግኝተናል። ከዚህ መሀል አንደኛው በጣም ኮንቲኒስ የሆነ ፍሎ ነው የምናገኘው። ኮንቲኒስ አሁን ጽኑ እንደ መሆናቸው ታካሚዎቻችን የኦክሲጅን መቆራረጥ፣ የኦክሲጅን እጥረት አይገጥመንም። በፓይፕ ላይን ነው የሚመጣልን ኮንስታንት ነው፣ የተቆራረጠ ነገር የለም። ሃይ ኦክሲጅን ፍሎ ነው የሚመጣው። የተመጠነ ኦክሲጅን ነው ለሁሉም ታካሚ እንደየአስፈላጊነቱ በማሽን ለሚጠቀመውም፣ ማሽን ሳይጠቀሙ ደግሞ ሃይ ኦክሲጅን ፍሎ ሆኖ በፌስ ማስክ በምንለው እንደዚህ የተለያዩ ኦክሲጅን የምንሰጥባቸው እንትኖች አሉ፣ ሜካኒዝሞች አሉ በነሱ ለመጠቀም ኮንስታንት መሆኑ ልዩ አድቫንቴጅ ሰጥቶናል። ከዚህ በፊት ያጋጠም የነበረውን የኦክሲጅን እጥረት ለመፍታት ሰፊ ስራዎች እየተሰሩ ሲሆን አሁን ላይ 58 የሚደርሱ ሆስፒታሎች ላይ ኦክሲጅን የማምረት ስራ እየተከናወነ ይገኛል። ኦክሲጅን ፕላንት በየሆስፒታሎች እያስፋፋ ነው የምንገኘው። እንግዲህ በተለይም ደግሞ በኮቪድ-19 ወረርሽኝ ጊዜ ያጋጠመንን ችግር መነሻ አድርገን ከዛ በኋላ ነው በጣም ሰፊ ስራ የተሰራ ያለው አሁንም ለወደፊቱም የሚቀጥል ሆኖ ያን ያጋጠመን ችግር ነበረ። ታማሚዎች የኦክሲጅን እጥረት ያጋጥማቸው ነበረ። ከዚህ ጋር ተያይዞ የሰው ህይወት እንዳያልፍ በኦክሲጅን እጥረት ምክንያት ያንን ልምድ በመውሰድ በአጠቃላይ አሁን ላይ ኢትዮጵያ ውስጥ ወደ 58 የሚሆኑ ሆስፒታሎች ላይ የኦክሲጂን ፕላንት ወይም ኦክሲጂን ፋብሪካ ተቋቁሞ ወደ ስራ ገብተዋል። ከኦክሲጂን በተጨማሪ የተለያዩ የህክምና ቁሳቁሶች ጋር በተያያዘ የሚያጋጥሙትን ችግሮች ለመፍታትም ስራዎች ተጠናክረው ቀጥለዋል። መካኒካል ቬንትሌተርም እንደዚሁ ችግር ነበር፣ ታስታውሳላቸው። አሁን ላይ እሱንም ጭምር በማስፋፋት ወደ 177 የሚሆኑ ሆስፒታሎች የአይሲዩ የሚባለው የጽኑ ህሙማን ህክምና አገልግሎት የሚሰጥበት አለ። ያ ማለት እንግዲህ በሌላ መልኩ የመካኒካል ቬንትሌተር አገልግሎትም ያገኛሉ ማለት ነው። ስለዚህ በዚህ መሰረት እየተስፋፋ ነው ያለው። በቀጣይም ደግሞ ከዚህም የበለጠ ለማስፋፋት ከሚመለከታቸው አካላት ጋር በመተባበር ከአጋር ድርጅቶቻችን ጋር እንዲሁም ደግሞ የግሉንም ሴክተር በማሳተፍ በጋራ በትብብር ከዚህም የበለጠ የምናስፋፋበት ይሆናል።